በስራው ተሰንክሮ ልረስቼው ቀረ። ባክን ይያንሱ ወይባክን መላል መላቸው ባክን፣ ባገሩ ሰው እንደሌለበት ተጋደሉ የሚባል ትልቅ ሰው የለም ወይ? አስታራቂ የለም ወይ? ባገሩ ላይ ሽማግሌ የለም ወይ እኮ ነው የሚባል። ምንድን ነው አስማረ? ምን ነው ዋ! ዋ! እነማንን ነው? ተው እንጂ አያብርም። ምን ሆነህ ነው? ዋ እንዴት ሊጋደሉ? አብረን በዚህ ስራ ገብቼ ምናንተ ጆሮ የሚቆርጥ ሰማህ ብለህ ነው ስራ አፍላ ስራ መጥቶ ይወደናንተ ያየው ነው እንግዲህ በቆሎም በውጭና አልገባም። እንግዲህ አንድም ሁለት ሶስት ጊዜ ሰው እንደገላገላቸው ታውቃለህ። ትናንትና ደግሞ እኔ ደርሼ እኔ ባልደረስ እኮ ተጋለው ነበር። ዳንተውና ያያሉ ነው ምልህ እንዲህ በማይረባ ነገር ነፍስ ቢዋደቁ በመንደሩ ላይ ሰው የለም ወይ ተብለን እኛንን እኮ ምን ወቀስ ያንተ ይሁን እንዲሁ ዳምጠው አሁን ሰው መስሎ ሆኖ፣ አይ ሰው መስሎ ሆኖ አንተ ተፈሱ የተጣላ እንዲሁ የመረጠው ያፈቀረው ህዝቡ አያሌው ነው ታውቃለህ። እሱ ነጋጠባ ነገር መሸንቆር እንዲሁ እኔ እንዲሁ አንተ ተወኝ። ማስማረ የዳምጠውን ክፋት እኮ ሰው ያፈቀረውን እንዲህ መምረጥ አይችልም፣ እኔ እኔን ጨምሮ። ይኸውልህ እንደ ጉብል ጥሩምባ ባንገት አሲዞ እንዳልስነፋው የስንት ነገር ይኸውልህ፣ እውነት መስሎኝ፣ እውነት መስሎኝ ይሄ ቀዳዳ ዝም ብሎ አይደለም። አንተ ትልቅ ሰው አለም። እንዴት ነው ደግሞ አንተ እንደዚህ ወገንተኛ ዓመት ሆነ። አንተም እንደ ሰው ትልቁ ሰውዬ እንደው ራሰው ማስታረቁ ይሄ ነው። አያ እሱምመ ይተዋወቃልብ። እኔ በዚህ ነገር አትግቡ አልሁ የቂም ይዙብኛል ብዬ። ተዚያም ጋር ተዚያም ጋር ሰው ተሰብስቦ ሲያይ ጊዜ እንትን አልሁ እንጂ ቀድሞውኑ መቻማሪ ነበር ይሄ። አሁን እንዲወል ባከን አያ በለው አንተና ነው ምን፣ ከእኛ ውጭ ማን የተሻለ ሰው አለዚህ መንደር ነው። አንተ ዳምጠው ደግሞ በማይረባ ነገር ቢጋደሉ አያበለው ሰውኛን አይወቅሰን። አቶ በለው የተማረ ሰው ሲገኝ ተመል ይው ስልጣኔን የተናፈገኝ መስሎት እሱን ጨምሮ ያብጠለጥሏል፣ በየመንደሩ የእሱ ጉልበት ደግሞ እሷ አለ። እንደ እሱ ከማን በልጦ ነው ደግሞ እሷ አለ። አያ በለው አንተም ወገንተኛ ትሁን? ኧረ ወገንተኝነት አይደለም። ኧረ ተው ተው ተው ተው፣ ሽምግልና ላይ ሰው ሲቀመጥ አይለም ይህን ነው። እና አያ በለው በነፍስ የተጋደሉ ሰዎችን በድንበር የተጣሉ ሰዎችን አስታርቀን አናውቅም? እንኳን አይለም እነሱ ምን ሆነ ነው አያ በለው ራ ራ ተው። ይሄን ነገር ካንተ አልጠብቅም። እውነቴ ነው። ተው ተው እባክህ፣ እና ቢሆን አሁን እኔ ሰውዬ መቼም አንተ በሽቆነልስትሽምክል እና ተቀምጫለሁ። እውነት የእሱ ግን እንዲሁ ስራው አብሮ የበላ ነበር የሚለውን አሁንም ቢሆን አልረፈደም፣ እባክህን እና ቀርብና እንስማቸው። ማርያም ማርያም ይባባሉ። ካልሆነ ግን ህኛውም አርፏ ይቀመጥ ይሄኛውም ደግሞ ስልጣን ያስኩብሉ አርፏ ይቀመጥ። ሁለቶች መጋደላቸው ነው። እባክህን ያያ ኧረ አትበል ነው ስንቱ ሰው ያለቀ። አሁን አያበለው ጊዜ አንስጦ እባክህን። ስራ ምንም አብረን በልተን አብረን ጠጥተን አብረን እየወጣን እየገባን አንድ ነገር ቢሆኑ ከንፈር ከመንጠጥ ነው ማስታረቅ የሚሻል። እ እንግዲህ አስማር

አንተ እንጂ እንዴ ታዘብከኝ፣ አያሌው ኧረ እንዴ ታዘብከኝ። ይውል ይውልህ አላደርሰኝ ብሎ እኮ ነው፣ አንዴ በጋጡ አንዴ በምኑ ስሽከረከር እየዋልኩኝ። እናቴ ለድምፅ ምርጫው ተሆን እኔ እኮ አልጠራሁ እራሱ ሰው ሳልጠራው ህዝብ ነው ወደ የመረጥ። እንደው የደስ ደስ እንደው ያደለው ሌላ ነገር ያደርጋል። አረቄቱን እንኳ የዘን መጠን ከስልጣኑ ያቆየህ፣ ወንበር ያሞቀልህ ይደርሳል

እግዚአብሔር ይመስገን። ደህና ነህ? ደህና ነህ። እንደውም እኮ ፈልገንህ ነበረ፣ ወደ ደጅ ልንመጣ ነበር። ኧረ በደህና ነው? ምን ምን የምትፈልግበት ጉዳይ አለኝ። በደህና ነው እንጂ ወንድማችን፣ እያልፈለግንም አለን ልንፈልግ ኑሮ አለ። እ አየን እኮ አየሁ እኮ ስንት ወዳጅ እንዳለኝ አየሁትኝ። ኧረ ተው ዳምጣው፣ ተው ተው፣ ይሄም ቀን ያልፋል። ተው ግዴለህ፣ እሱማ ያልፋል፣ ይሄም አልፎ ሌላ ቀን ይሆናል። ኧረ እንደው እናንተ አሁንም እንደው ነገሩን እንደው አልበረደም እንደው። ኧረ እባክህ ተው እባክህ ተው ተው ተው ተው አሁን ትናንትና እኔ ባልደርስ ተዚያ ሰውዬ ጋራ መጋደላቸው አልነበረ። እናበገለው እና በገሉ ህዝብ አረገው ኑሮ ሻይ ነበረ ይህ እንዲ ይወጣል። ተው ዳምጣው አንተ ተሻል እባክህ። ምኑን ነው ምሻሉ? ምኑን ነው ምሻል? ያረገኝን እያየው ስንት ኢኮኖሚ ስንት ኢኮኖሚ አፈሰስኩበትን ነገር በሜዳ ላይ ሲበትንብኝ ስር ላይ ስረዶ ይህ ስር ቻ እና ቢሆን እሱ ህዝብ ነው የመረጠው። ህዝብ ከመረጠው ምን ታደረጋለህ? እንግዲህ በቃ ሆነ። ስልጣን እኮ ነገ እኮ ይወርዳሉ

ይሄ ነገር ይበጃል ነበር። በፊትማ ነበር እኔም ማስበው ወዳጀ ነው ጥሩ ወዳጀ ነው ተጉጃ ያይ ለጅም ብዬ ነበረ እኔ ማስበው፣ ግን ለካ እንደ ይነሰው ይሆናል እንግዲህ እንግዲህ እኛም አቅማችን አብረን ነፍተን ጥሩምባችን ይዘን አልሆነም። እንግዲህ እንግዲህ ዛርፍ እንግዲህ እሱ ነው እሺ እሺ የሾመ እንግዲህ የፈቀደው እሱ ነው በቃ አዋይ እንዲወረ ይሄ እኮ እንዲው እናንተ እንዲወረ ተው፣ ትልቅ ነገር አታርጉት ባካቹ። እንደገና ከስንት ሰው ጋራ የሚያጣላ ነገር ነው አሁን ምን ያደርጋል? እውነቴን ነው እንዴ ዳንታ ስልጣን ሳይመጣ እኮ ድሮ እኮ እኛ እኮ ፍቅር ነበር፣ ነው አብረን ነበር እኮ ምን ወጣ መንገብ። አሁን ይሄ ነገር እንዲሁ ይበጃል ግን እውነቴን፣ እኔ እኮ ይኸውልህ፣ አስማራ እኔ እኮ እንዲሁ ብስጥት የሚለኝ አብሮኝ መጀመሪያ ገና ሀሳቡን ሳነሳለት፣ እንዴው በላይ ዞህ ሚል ነገር ነው ሲደግፈኝ ነበር ለካ ደሴሽ ሎክ ሎክ ነበር እኮ ነው። በጣም እንዳው አናላያን ያዞረው ይሄ ነው እንጂ እኔ መጀመሪያ እኔ እራሴ የምርጫው ውስጥ ምገባ ነኝ ቢል እንዳውም አሁን በፍቅር እንደገና ጠጋ ጠጋ ብትል ፍርድ ሸንጓ ውስጥ የምከትሏል ምናምን ያስገብት ነበር። እንዲናሶ መብላት ይሻለዋል እልቅ አሁን የወለን ዳምጠው፣ እውነቴን ነው የወንድምነቱን ነው። እኔ ልትቀየመ ትችላለህ፣ ግን ከሱ ጋር የሚጠቅመው ወንድምነቱ ነው። ባካችሁን፣ እንዲው እኔ እንዲውም እሱን ነው ለውሁ አንተን እና ተው ባካችሁን። አማረም ከፋ ምስት ተወቃቀሱ፣ እርቁ ይሻላል፣ ፍቅሩ ይሻላል። እውነቴን ነው። ስልጣን የጨበጠ ሰው ጋር አሁን ላይ ትግል እኔ ይሄን እንትን እፈልጋለሁ፣ እንደዚህ ታጭቻለሁ ቢልኝ እኔ ቀድሞ ነገር እሱማ እና አላጅብም ወይ ነው። ነገ ነገር እሱ እኔማ እሱ እኮ የመቼ ጊዜ ጠላቴ ነው። እሱ እና ተንኮታኩት ይወድቃል። ነገር እሱ በቃ ይንኮታኮታል ነው። እሱ እውነቱን የስራውን ይስጠው። የዛን የደማን ተልትመረጥ ትችላለህ፣ ተፈልኩ አይጠቅምህም እንጂ እውነቴን አይጠቅምህም። ምን ይጠቅማል አይደለም

እኔ እንዲሁም አሁን በመንገድ እሱ ይሄን ነገር ማውራትም አልነበረብንም። አሁን አጃብር እኔ ያው እሱ ይዘነውን ቀጠሮ የሚሰጠው ነገር አይደለም። እንዲያው ሙያውንም ስራ ተሆነ አብረን ነው እንሰራው ና

የምን ነው ትምህርት ትታችሁ ስታጨበጭቡ ነበር? እንትናችሁ ለብሳችሁ በተለያየ ዘርፍ መርጧችሁ ነው እና ችግር የለውም። በተስተማሪ እና በምናምን በተባለ እኮ አይደለም፣ በእውቀት ነው። በእውቀት ነው። ሆነም አልሆነም ወረዙዙችሙደጃችን ነው እንግዲህ፣ ማንም ተሾመ ማንም ብቻድም ሁናምግን ሮ እናንተ አረፋችሁ። ትምህርታችሁ ነው መማር ያለባችሁ። ወጣቶች ናችሁ፣ በሳት መሀል መግባት የለባችሁ። ስንነጋገር ግልጡን በሳት መሀል መግባት የለባችሁ። ትምህርታችሁ ትማራላችሁ፣ አስፈላጊው ሰዓት ላይ ስትደርሱ በተለያየ ዘርፍ

ችግር የለው እንዴ፣ ትንኮሻ አቆሽ አረ እንዲያውም አሁን እናንተ ለአንዳንድ ጉዳይ እፈልጋችኋለሁ። የምን ጉዳይ እንጂ ነው እየሰደጋሁን ስንስተ ያታችሁ እዚህ ላይ ይቀመጣል። በመንደራችን ላይ ወጣቱ ምን ያስባል፣ ምን ያልማል፣ ለተቃውሞ ይነሳሳል

እዚያ ይኸውልህ አያ በለው ዳምጣውን ይዞ እየጠበቀን ነው። እኔ አንተን ይኸውልህ በዚያም በዚያም ሰው እኮ ፈልጌ እኮ ሎጋ ፍለጋ አንተን እኮ ነው አገኛለሁ ብዬ ምዳክ አደለም። አደለም ይኸውልህ አሁን እኮ በዋነኝነት ያደረገው ድርጊት እሱ ግድያ ይተነነስ እተው፣ እባክህን ተው፣ እንደዚህ ነገር አታውጉልበቱን ይኸውልህ አንክቱ የጣሉ ታይተዋል። ስማ፣ ነው መቼም አንዳንዴ ሰው ሲበሽቀው ሲበሽቀው እኮ ብዙ ነገር ያለ ነው ነገር ታውቃ። እኔንም ምን አለ ባታባክኑኝ ስንት ስራ እያለ በእናንተ የተነሳ እንደዚህ

ተናግረነዋልና ካሳለፍ ነው። አሁን ከተፈጠረው ነገር የበለጠ ብዙ መከራ አሳልፈናል። ብዙ ነገር ተደጋግፈናል። ስንት በረሃ አብረን እኮ ሄደን እኮ እውነቴን ነው እኮ አንዱ ሲታመም አንዱን እየደገፈ አይደለም? እንዴት እንትን ያለው ዛሬ ወደ ወደ ተወለድንበት መንደር ስንመጣ ፍቅር ነው እንጂ ጸብጥላቻ ምን ያረጋል? ምን ያረጋል ጎበዝ? በእናንተ ደሞ ወዲያው ማያምር እና መቼ ምን ይሄን ሁሉ ነገር እንድናገር ያደረገኝ በእናንተ መካከል እንዲያል ነገር እንደማያስፈልግ ስለማውቅ ነው። አሁንም የተፈጠረው ነገር እዚህ ድረስ የሚያዳርስ አይደለምና እሱንም ህዝብ ነው የመረጠ። በቃ ለአንተም ወንድም ነው ዳምጣ እውነቴ ነው። አይ ወንድም አይ አዎ ነው ቅድምም ተናግረኸዋል ወንድም ነው ብለኝ። ስለዚህ ከወንድምነት የሚበልጥ ነገር የለም አስማረ እንዳለው እንግዲህ አንዳንዴ እናስብ፣ ግራ ቀኙን እንኝ

ብቻውን ነው እያለ ሲተቋቁም እንዳለም አስማር ከዚህ በኋላማ ደግሞ ምን ምን ሌላ ነገር ያስፈልጋል። አያለሁ ያው እኮ አላውቅም እ አምላካችሁ ነው። ብዙ ነበር ስፍስፍ ነው ብዙ ነበር። ይኸውላችሁ አሁን ይሄ ዝም ብሎ የዋዛ አይደለም እና ምንድን ነው እያንዳንዱ መረጃ አሁን እዚህ ላይ ይሰፍራል። የሚያደርገው ድርጅት ጥሩ አይደለም